ዛሬ ከምናያቸው ጥያቄዎች የመጀመሪያው አንዲት ሴት የባሏን የሴት ልጅ ባል ትሸፈናለች ወይ? አዎ፣ የራሷን ልጅ ባል ነው ማትሰተረው እንጂ ራሷ የወለደቻትን ሴት ልጅ ባል አትሸፈን። ልጇን ባሏ ከሌላ ሴት የወለዳትን የባሏን ልጅ ያገባን ወንድ ልጅ ግን አዎ መሸፈን አለባት አጅነቢ ነውና። አንዲት ሴት ልጅ ራሷ የወለደቻትን ሴት ልጅ ያገባ ባል ለሷም ልጅ ነው። ከሷ ጋር ካገባት ልጇ ጋር እንኳ ቢፋታ መቼም ለሷ አጅነቢ አይሆን። ቢፋቱ እንኳ ልጇን ያገባ ወንድ ለሷ አጅነቢ አይሆን። ቢፋታም ከልጇ ነው እንጂ ቢፋታው አጅነቢ የሚሆነው ካገባት ሴት ልጅ ወላች ጋር አጅነቢ አይሆን። ሱረቱ ኒሳእ ላይ ይሄ በግልጽ ተቀምጧል። ነገር ግን አንዲት ሴት ልጅ ባሏ ከሌላ ሴት የወለዳትን ሴት ልጅ ያገባ ወንድ ልጅ ለሷ አጅነቢ ይሆናል። አላሁ ተዓላ። ጥያቄውን በተረዳሁት መልኩ ይሄ ነው መልሱ የሚሆን። አክሲዮን ነበረን ጅምር ላይ ሁሉም አባላት ተስማምተው ወርሃዊ መዋጮን በጊዜ ገቢ ባላደረገ አባል ላይ የገንዘብ ቅጣት እንደሚኖር ተወስኖ ነበረ። በጊዜ ገቢ ላላደረገ ገንዘብ በተጨማሪ ገንዘብ ቅጣትን ማስቀመጥ እንዴት ይታያል? ይቻላል። ሁለት መስፈርቶች ከተሟሉ በአክሲዮን ብቻ ሳይሆን በሌሎችም ሰዎች ተስማምተው መዋጮ በሚያደርጉባቸው ነገሮች ላይ በገንዘብ መቅጣት ይቻላል። አንደኛው ቀድሞ ከተነገረው ወደ አባልነት ሲመጣ ሲቀላቀል፣ በየወሩ በየሳምንቱ ክፍያ አለ፣ ያልከፈለ ሰው ያዘገየ ሰው በገንዘብ ይቀጣል ተብሎ ከተነገረው ሁለተኛ በቅጣት የሚገኘው ክፍያ ለሚቀጡ ሰዎች ለራሳቸው ማይውል ከሆነ ለሚቀጡ ሰዎች ለራሳቸው መዋል የለበት፣ ለሌላ ለበጎ አድራጎት ለእርዳታ መዋል አለበት። በምስኪን መሰጠት አለበት። እነዚህ ሁለት ነገሮች ከተሟሉ መቅጣት ይቻላል። የቅጣትን ማስረጃ በተመለከተ ኺላፍ አለበት። ጅምሁሮቹ ይቻላል ብሏል፣ ብዙሀኑ ይቻላል ብሏል። ይቻላል ሲሉ ማስረጃቸው ነቢ ላ ሰላም ሶላት ሰዓቱ ደርሶ ይቃም ተብሎ የሚያሰግድ ሰው ወክዬ፣ አዛን ሰምተው ማይሰግዱ ሰዎችን ቤታቸውን ለማቃደል የተወሰኑ ሰዎች ከእኔ ጋር እንጨት ተሸክመው ሄደው ቤታቸውን ላነደው አሰብኩኝ አሉ። ነገር ግን ቤት ውስጥ ያሉ ህፃናት፣ እንስሳት፣ ሴቶች ስላሉ ተውኩት ብላ። ከዚህ ዑለሞች ጥፋተኛን ንብረቱን በማውደም ንብረቱን በመውሰድ መቅጣት እንደሚቻል ሲምባብ ይደረጋል ወላ ሌሎችም ሌሎች አሉ። ተፍሲር ስንማር የቁርኣን አያዎች ደብተሮች ላይ ስንጽፍ ሁሉንም ምልክቶችን አሟልተን ባለመጻፋችንና ደግሞ የጻፍንበት ነገር እኛ ቁርኣን እንደተጻፈበት ስለምናቅ ብንጠነቀቅም ሌላው ሰው ሳያውቅ የጻፍንበት ነገር ሊወረወረው ይችላል ከሌላ ነገር ጋር ሊደርበው ስለሚችል እንዴት ብናደርግ ይሻላል? አለመፃፉ እንዴት ይታያል? ማስታወሻ መያዝ የዕልም አንድ ማግኛ መንገድ ነው። የዕልም መድረክ ላይ ያለ ማስታወሻ መቀመጥ ውርደት ነው ብሏል ኢማም አዝሁሪ رحمه الله تعالی። እንዲሁም ለማድመጥ ብቻ አይደለም መቀመጥ ያለበት። መጻፍ የሚችል ሰው ማስታወሻ ይዞ አሳኝ እንኳር እንኳር ነጥቦችን መጻፍ አለበት። የጻፈውን ደግሞ ዕልም ከመሆኑ አንፃር ከፍታ ላይ ማስቀመጥ መደርደሪያ ላይ ማስቀመጥ አለበት። የዚህ ሲጽፉ ቁርኣንን አብሮ መጻፉ ለማስታወስ ይሄ ቁም ነገር ከየተኛው አንቀጽን የተወሰደው የሚለውን ለማወቅ አንቀጹን አብሮ መጻፉ አስፈላጊ ሊሆን ይችላል። ለማስታወስም ይረዳል። ድሮ ለውህ የሚባል መጻፊያ ላይ የተጻፈ ነበር የሚማር አሁንም ድረስ ይህን መንገድ የሚከተሉ አሉ። አሁንም ፎትን ጠንከር ለማድረግ ደብተር ላይ፣ ቦርድ ላይ መጻፍ ተመራጭ ነው። እዚ ዕልም የተጻፈበት ነገር በሙሉ በክብር መቀመጥ አለበት። ሌሎች ሊያዋርዱት ሊወረውሩት ይችላሉ ብሎ ጠቃሚ የዕልም መንገድን ሰዎች ከመጠቀም ወደኋላ ማለት የለባቸው። ስለዚህ መጽሐፍ ይቻላል፣ አስፈላጊም ነው። ከጻፉ በኋላ ግን የትም መጣል አይቻልም። የዕልም መጽሐፍት የሚቀመጡበት ከፍታ ላይ ማስቀመጥ ግዴታ ነው። በዚህ መልኩ ካስቀመጡት በኋላ ሌሎች መወርወራቸው፣ እሱ ላይ ሌላ ነገር መደረባቸው የሚያስጠይቀው እነሱን ነው። እኛ የሸሪያን መንገድ ተከተለን ከተጠቀምነበት ሌሎች ሳያውቁ መወርወራቸው፣ ሳያውቁ ከሆነ እነሱም አይጠየቁም። ነገር ግን በጥንቃቄ ጉድለት ከወረወሩ፣ ከጣሉ፣ ሌላ ነገር ላይ ላይ ከደረቡ የሚጠየቁ እነሱ ናቸው። በተለያዩ የዲን ፕሮግራሞች ላይ የሚነገሩ ሁለት ንግግሮች አሉ። አንደኛው፣ አልአጀለቱ ሚነ ሸይጣን ጥድፊያ ከሸይጣን ነው። ሁለተኛው፣ ኸይሩል ቢሪ አጅሉሁ የኸይር ስራ የተሻለ ተቻኩሎ የተሰራ ነው። ጥያቄ፦ ከላይ ያሉት ንግግሮች የነብዩ ሐዲስ ናቸው ወይ? ሐዲስ ከሆኑ እንዴት ይስማማሉ? በአጠቃላይ በኸይር ሥራ መጣደፍና ጥድፍያ የሸይጣን ነው የሚለውን ያብራሩልኝናል ላ የመጨረሻ ላይ ኸይር ሥራ መጣደፍ ሸይጣን ነው የለም እንደ የሚል አንተ ስጨምቃቸው የማንቸው ስጨምቂያቸው ነው እንደዚህ የሆኑት የመጀመሪያው ኢማም ቲርሚዚ የዘገቡት የዘገቡት ሐዲስ ሲሆን ሰነዱ ድክመት አለበት አልዓጀለቱ ሚነ ሸይጣን ችኮላ ከሸይጣን ነው የሚለው፣ በሐዲስ ደረጃ አዎ ትርሚቲ ዘግበውታል። ነገር ግን ሰነዱ ደዒፍ ነው። ቢሆንም ግን መዕናው ትክክል ነው። መዕናው መልእክቱ ትክክል ነው። ዐጀላ ከሸይጣን ነው የተባለው ብዙ ጊዜ ሳያረጋግጡ ሳያጣሩ ለውሳኔ እንዲቸኩሉ ስለሚያደርግን፣ ኋላ ላይ የሚቆጩበትን ነገር ስለሚያደርግን ሐዲሱ እንደሰነድ ደዒፍ ቢሆንም ሰነዱ መልእክቱ ግን ትክክል ነው። ችኮላ ከሸይጣን ነው። ችኮላ አላህ መተው ያለውን ነገር ሰዎች ስለሚወስኑ፣ ማድረግ የሌለባቸውን ስለሚያደርጉ፣ መተው ያለባቸውን ስለማይተዉ፣ በተቃራኒው ግን ኸይር ኸይር ነገር ላይ መሸኮል ተወዷል። ኸይሩልብሪ ዓጂሉሁ የተባለው ለዚህ ነው። ይህ እንደ ሐዲስ መውዱዕ ነው። ኸይሩልብሪ ዓጂሉሁ ቃለ ረሱሉላህ አይባልም በነቢዩ ላይ የተዋሸነው። መልእክቱ ግን ትክክል ነው። መልካም ነገር ፈጥኖ መሆን አለበት። ተውበት ፈጥነህ መተውበት አለብህ። ሴት ልጅ ለትዳር ከደረሰች ፈጥነህ መዳር አለብህ። አላህ የሆነ ብር ከሰደህ ፈጥነህ ለኸይር ነገር ማዋር አለብህ። ስለዚህ ሁለተኛው እንደ ሐዲስ መውዱዕ ነው፣ ነቢያ አላሉትም፣ ነገር ግን መልእክቱ ትክክል ነው። የመጀመሪያው እንደ ሐዲስ አዎ ተዘግቧል፣ ነገር ግን ሰነዱ ደዒፍ ነው። ሰነዱ ደዒፍ ነው ማለት አይሰራበትም ማለት አይደለም። መቸኮል የለበትም፣ ሳታረጋጋ ሳታረጋጋ ሳታጣራ ግራ ቀኝ ሳታይ ለመውደድ፣ ለመጥላት ለማውገዝ ለመደገፍ መቸኮል የለብህም። የቅያማ ቀን ቺን ዱንያ አላህ በችሎታው ዳቦ ያረጋታል የሚል ሐዲስ ሰምቼ ነበረ ሶሒህ ነው? አዎ ሐዲሱ በመሰረቱ ሶሒህ ነው። ቡኻሪና ሙስሊም ሌሎች የዘገቡት ነው። ነገር ግን ማዕናውን በተመለከተ ዕለሞች ተካልፈዋል ብዙ ብለዋል። ረዥም ሰዓት ይፈልጋል ማብራራት። እንደ ሐዲስ ግን አው ሐዲሱ ሶሒህ ነው፣ ትክክል ነው ያወም ቡኻሪና ሙስሊም የዘግቡት ሓዲትን ማዕናው ምንድንነው የሚለው ላይ ግን ዕለሞዎች እጅግ በጣም ብዙ ብለዋል። ያን ሁሉ ማለት አሁን ይቻርም። ኪሷር የቀይቦ ጉዳይ የአኼራ ጉዳይን ሁሎን ነገር ማድረግ የሚችለው ጌታ የቅያም ቅን አላ ተባርክ ወታላ መድረን እንዳንድ ዳቦ ያደርጋታል ተብሎ የቅያም ሜዳ ላይ ፍርድ እስኪሰጥ ድረስ ሙእምኖች እንዳይራቡ ለሙእምኖች መመገቢያ ትሆናላችም ተብሏልባ እንዳንድ ዘገባ በሌላ በኩል ምድር ወደ እሳትነት ትቀየራለች አልተባለም። ይህ ነው ነገሩን ያሰፋው። የውመ ቱበደሉል አርዱ ገይረል አርዲ ወሰሰማዋቱ ሁሉም ይሆናል በአላህ ቁድራ። ዋናው ሀዲሱ ሰሂህ መሆኑን ማመን ነው። ከተጋጨበህ እንዴት ላስማማው ማለትን ያለብህ። አዎ የቅያምተን ምድር እንደ አንድ ዳቦ ትሆናለች ተብሏል። በምሶሶ መሃል ላይ መቆም እንዴት ይታያል? አንዳንድ ጊዜ የተወሰነ ሰው ምሰሶ መሃል ቆሞ ሶፍ ሳይሞላ ከኋላ ሌላ ሶፍ የሚሰሩ አሉ እና እንዴት ይታያል? አይቻል መሆን ያለበት የፊት ሶፍን መሙላት ነው። በመሰረቱ ነቢ ስ ላት ሰላም ተቀደሙ፣ ወደፊት ጠጋገዱ፣ ይእተሙ ቢ እኔን ተከተሉ፣ ወለያእተመ ቢኩም መን ኸልፈኩም ከኋላችሁ ያሉ እናንተን ይከተሉ ብላ፣ አንዳንድ ሰዎች ሲዘገዩ ያዩ ነቢ ላት ሰላም ወደ ኋላ ሲሉ፣ ወደ ግርግዳ ወደ ጥግ ሲሉ ባዩ ጊዜ ተቀደሙ፣ ወደፊት ነው። እናንተ እኔን ተከተሉ ከኋላችሁ ያሉ እናንተን ይከተሏል። ከዚህ አስሉ የፊተኛውን ሰፍ፣ ከዚያ ሁለተኛ፣ ከዚያ ሶስተኛ እያሉ መሄዱ በምሶሶ መሃል መዝገድ የተጠላ ነው ሰፉ ስለሚቋረጥ ነገር ግን ከተጀመረ መጀመሩ ከሚያቋርጠው በላይ አንተ ክፍት አድርገህ ሌላ መፍጠሩ ስለሚያቋርጠው ከተጀመረ መሙላት አለበት። አማራጭ ካለ ሰዎች ከተስማሙ ከተግባቡ ሰፍ ማይጨናነቅበት መስጂድ ማይሞላበት ወቅት ላይ የሚቆረጡ ሰፎችን መተው ካልሆነና ሰው ከጀመረው ሳ አታትርካት የተጀመረውን ሙላ መሀል ላይ ሌላ ክፍተት ያለበት ሶፍ ኖሮ አንተ ከኋላ አዲስ ፈጥረህ ሙሉ ቆሜያለሁ ብለህ ከምትል ወደፊት ቀረብ ያለው ወደ ኢማም ቀረብ ያለው የተሻለ ጁምሁር አልዑለማ አንደኛ ሶፍ የሚባለው ለኢማም ቅርብ የሆነው ነው ጎደሎም ቢሆን ብላ ለምሳሌ አንዳንድ መስጊዶች አሰራራቸው አንደኛው ሶፍ ግማሽ የሆነ ሙሉ አይሆንም ሁለተኛና ሦስተኛው ነው ሙሉ የሚሆን እንትናቸው አሰራራቸው አከማመታቸው አራት ማዘን ያልሆነ አልፎ አልፎ የሚገጡ መስጊዶች፣ አንዳንድ ሰው ይሄ ጎዶሎ ሰፍ ነው ብሎ አንደኛ ሰፍ ሙሉ ሰፍ መስሎት ከኋላ ላይ ጀመረ በል ጀሙሁር አልዑለማ ስራጂ ሆና ተከክረኛው አንደኛ ሰፍ የሚባለው ከኢማሙ ቅርብ ይሆነው። እኔ በዚህ ስለይ መሀል ላይ የሚቋረጠውን ሰዎች ከጀመሩት ግማሾች ሰው ላይ ቆሙ፣ ግማሾች ከኋላ ፈጠሩ ሚሻለ ይተው ነው ማhall መሀል ላይ ክፍተት ቢኖርም መሰሶች ቢቆርጡትም የፊተኛው ላይ መግባቱ ነው። ስለዚህ ከኋላ የሚጀምሩ አግባብ አይደለም። የፊተኛውን ሶፍ ለመሙላት መሞከር፣ ከሞላ ከመሀል ሰዎች ከጀመሩ እሱ ላይ መቀጠሉ ነው የሚሻለው። والله تعالى አለም። ብይ መጫወት እንዴት ይታያል? ብይ መጫወት የተከለከለ፣ የአብደላህ ብን ሙገፈል ሐዲስ ላይ ነሐ ረሱልላህ صلى الله عليه وسلم عن الخذف ነቢ ማስፈንጠርን ጠጠር ማስፈንጠርን ከለከሉ። አይን ያጠፋል ጥርስ ይሰብራል እንጂ ጠላት ያጠቃ ምንም ሙያ አይደለም። ምንም ጥቅም የለውም ነው ይሄን የምታስፈነጠረው ሙያ ሆኖ ጦር ሜዳ ላይ ቢጠቅምህ ቀስት ቢሆን ጦር ቢሆን ችግር የለም። አደግ ዝም ብለህ የምታስፈነጠረው ነገር ጥቅሙ ምንድነው? ጠላት ካለ ጥርስ መስበርና አይነ ማጥራ የለም ይሄ ጠላት የሚያጠቃ ደረጃ ነው። ይልቅ ልጆችን ነው የሚያባላሸው። እሱን ያስፈነጠሩ በየጥጉ በየመንገዱ ያስከነጠሩ ሸር ወደ ውስጣቸው ያስገባሉ። አድብ ከሌላቸው ልጁ ጋር ይገናኛሉና አይቻልም። አብዱላ ቢን ወፈል የወንድሙን ልጅ ደጋግሞ መከረ ሁለት ሶስቴ አይቻልም አይቻልም። ከዛው ደግሞ ሲጫወት አየህ፣ ከከለከለው በኋላ ሲጫወት አየውና ሶስተኛ ዙር ከመከረው በኋላ ወላሂ መቼም አላናግረህም ነው። የአላህ መልእክተኛ ብይ ማስፈንጠረን እንደ ብይ ያለ ነው። በርግጥ ብይ ራሱ ላይ ሆነ ይችላል። ከልፍን ከልክለዋል እያልኩ እየነገርኩ ደጋግመህ ታደርጋለህ፣ ወላሂ አላናግረህም ብለው ብይነቱ ብይነቱ ብቻ አይደለም እኮ ይሄ የሚጫወቱ ብዙ ጊዜ ችግር ያለባቸው ናቸው፣ የፀባይ ችግር ያለባቸው ልጅሁን ያበላሻሉ። ግን ካዲዱ ላይ ተከልክሏል። ይሄን መከልከል ይኖርብናል። ሶላት ከሚያሳጥር እማም ምንሰግድ ማቋረጥ አለብን ወይስ እንከተል? ላ ሶላት የሚያሳጥር ሰው ቢሞላ ኢማምን ተከትሎ ከሰገደ ሞልቶ መስገድ ዋጅብ ይሆንበታል፣ ግዴታ ይሆንበታል። ከማሙም ጋር ሙሉ ከሚሰግድ ኢማም ጋር የገባ ሰው ከመጀመሪያም ጀምሮ ይግባ፣ ሁለት ብቻ ሲቀርም ይግባ። ጥሩ ገጠመልኝ። እኔ ሁለት ነው የምሰግደው ሚልም ይሆን የመጨረሻ አትሕያቱም ላይ እግባ። ኢማሙ የሚሰግደውን ተነስቶ መሙላት አለበት። ማሳተር የሚችለው ከሚያሳትሩ ሰዎች ጋር ከሰገደ ወይም ደግሞ እሱ ራሱ ኢማም ሆኖ ካሰገደ ሰዎችን ሙሉ እኔ መንገደኛ ነኝ ብሎ ማሳተር ይችላል። ለይል ሶላት እጀምራለሁ እተዋለሁ፣ ለዚህ ዘላቂ መፍትሄ ጠቁሙኝ። ወንጀል መተው፣ ወንጀልን የሚሰራ ሰው ወንጀልን የሚያበዛ ሰው ቀን ወንጀል ሲያይ የሚውል ወንጀል ሲናገር የሚውል አላህም የሚያስወጣ ነገር የሚያደርግ ሰው ለይል ሶላት ተነስቶ መስገድ አይችልም። የደጋ ቀደምቶች ሌለ መስገድ እታገላለሁ ግን አልችልም ሲሉ ቀን ቀን አታምፀው ማታ ፊቱ ያቆመሃል ብላ፣ እዚህ የምንበላው የምንጠጣው፣ የምናየው፣ የምንናገረውን ከመጠንን ከመረጠን ሌለ መስገድ እንችላለን። በኩፍ ላይ ያበሰ ሰው አውልቆ ቢሰግድ እንዴት ይታያል? ኪላፍ አለበት። በጣም ሰፋ ያለ ኪላፍ አለበት። ራጂሑና ተመራጩ ሁፉን ስታወልቀው ውዱ ይፈርሳል ቅርቡ ከሆነ ውዱ ያደረከው ሄደህ እግርህን አጥበህ ነው። ውዱ ያደረከው ረጅም ጊዜ ከሆነ ሳ ሙሉ ውዱን አድርገህ ስግር አ አይደለም ልክ እንደ ፀጉር ነው ፀጉርም ካበስክ በኋላ ፀጉርህን ብትላጨው ዝም ብለህ መስገድ እንደምችለው ካልሲ ላይ ካበስክ በኋላ አውልቀህ ችግር የለውም ያሏል ነገር ግን ቂያሱ የተራራቀ ነው ፀጉር ሌላ የእግር ካልሲ ሌላ ነውና ከጥንቃቄ አንፃር ከወለቀ አጥቦ እንደገና ተመልሶ ውዱ ማድረጉ ወይም እግርም አጠቡ የተሻለ ነው ዩኒቨርሲቲ የደረሰው ወይም ደግሞ ስኮላርሺፕ ያገኘ ሰው መንገዱን ከሙሕሪም ጋር በመሄድ ከዛ እዛ ለብቻ ሲመለሱ ደግሞ ከሰው እዛው ከሙሕሪም መሄድ ይቻላል ወይ? ዋናው የተከለከለው ጉዞ የሚባለን ርቀት ያለ መሕረም መጓዝ ነው። ስለዚህ አንዲት ሴት ልጅ ለትምህርት ሌላ ሀገር ሌላ አካባቢ ስትሄድ አብሮ የሚወስዳት ስትመለስ የሚመልሳት ካለ እዛ ሀገር ስትኖር መቆይታዋ አላህን ከፈራች፣ ስሄድና ስመጣ ማህረም ጠብቆ እንደወሰደኝ እንደሚወስደኝ እንደሚያመጣኝ፣ እዚህ ደግሞ እኔ ራሴን እጠብቃለሁ፣ አላህ ይጠብቀኛል፣ እጠነቀቃለሁ ካለች በመሰረቱ ችግር የለም። እዛም ግን ስትሄድ ሐኪም ቤት መሄድ ቢሮ መግባት ሲያስፈልግ አብሯት የሚገባ እህት፣ ጓደኛ፣ ዘመድ የሆነ ሰው መኖር አለበት። ለብቻ መጓዙ ነው ረዥም ጉዞ ጉዞ የሚያስብለው ያ ርቀት ለብቻ መጓዙ ነው የተከለከለው ማህረም ያስፈለገው እንጂ ሀገር ውስጥ እስከሆነ ድረስ ማህረሙ ግዴታ አይደለም። ሙራፍቅ ግን ኸልዋ እንዳይኖር በሚያስፈልግበት ሰዓት ጓደኛ፣ እህት ይዞ መግባት ያስፈልጋል። አንዲት ሴት በሐይድ ጊዜ ፀጉሯን ማበጠር አትችልም፣ እንዲሁም የለበሰችውን ልብስ ደግማ ከታጠበች በኋላ መልበስ አይቻልም ይላሉ። ይህ እንዴት ይታያል? ይላሉ ነው በይላሉ። ለፍት አላህና መልእክተኛው አላሉ አላህ እና መልእክተኛው አላሉም። አላዋቂዎች ይላሉ። ልብሱ እስካልተነጀስ ድረስ መልበሱ ችግር የለውም። ሐይድ ላይ ሆና እስካልተነጀስ መነጀሱን ታውቃለች ትተውዋለች፣ ካልተነጀሰ እሷ ችግር የለውም። ሴቶችን አማክሪያቸው አማክሯቸው ለማለት መሰለኝ፣ ነገር ግን ኻልፏቸው የሚል ሐዲስ አለ ወይ ይላል። እንደ ሐዲስ ተብሎም ይወራል። ነገር ግን እነ ኢማም ሸውካኒ አሰኻዊ ዶኢፍ እንደሆነ ተናግሯል። በላንዳንዶች ከፍም አልፎ መውዱዕ ነው ብላ ነቢ ላይ የተቀጠፈ ነው። ነቢ ላይ የተቀጠፈ ነው። ዶኢፍ ነው አንድ ነገር ነው። እንደ ሁኔታው ተጣርቶ ሊሰራበት ይችላል ማለት ሊሆን ይችላል። ግን አይደለም፣ ከዛም አልፎ ይሄ ቅጥፈት ነው። ነቢ ላ ሰላም ሴቶችን አማክሯቸው ከዛም ኻልፏቸው። ነቢይ ለምን ለምን አማክራት ይላል? ከዛ ለምን ኻልፋት ይላል? ቡኻሪ ሙስልም ከዘገቡት ባለፉት በተደጋጋሚ ካነሳ ነው አዲር ጋር ይታቻ ነቢዩ ሙሰለማ ጋር ሄደው ሹራ አድርገው የእሳቸውን ሀሳብ ይዘው ወተው ፀጉራቸውን ታላቸው ገመሎቻቸውን አረዱ። ነቢ ንግግርና ተግባራቸው በዚህ ልኩኳ ጋችም አይጣረስም፣ ተቃራኒ ነገር አያአደሉም። አማክሯቸው ከእዛም ኻልፏቸው። ወሻዊርሁም ፊልአምሪ ሴትንም ያካትታሉ። ወሻዊር ሁም ፊልአምሪ ዚህ እስላም ላይ ተለጥፈው እስላም ሴትን ይበድላል ሴትን ያጣጥላል የሚሉ ሰዎች አን የእጅ ስራ ነው እነሱ ያስገቡት መውዱዕ ነው ከሚለው በሚለው ከሄደን መሰለኝ መሰረተ ቢስ የሆነ ቅጥፈት ነው። ነብይ ከሌሎች ጥቅል የእስላም መርሆች ጋር፣ ሴትን የሚያከብሩ ሐዲሶች ጋር፣ ንሱሶች ጋር ይጋጫል እና ሴት ቶሎ ቶሎ በመውለዷ በጣም እየተጎዳች ነው፣ ብዙ ጊዜ ትታመማለች። ለዚህ ሲባል ለወሊድ መከላከያ መውሰድ እንዴት ይታያል?

የዘንፈሳች ማጠን ላይ እንዳይፈት እናደርግ ነበር፣ ቢከለከል ቁርኣን ይከለክለን ነበር ብለው ከዚህ በመነሳት በበቂ ዓላማ ድህነት ተፈርቶ ሳይሆን ጭራሽ መውለድ አያስፈልግም ብሎ የውማውን ቁጥር መቀነስ በሚያስከትል መልኩ ሳይሆን በተወሰነ ጊዜ አንድ መስፈርት ለሁሌ ወሊድን ማቋረጥ ወይም ደግሞ ካፊሮች እንደሚሉት የቤተሰብ ምጣኔ ተብሎ ይሄ አይቻልም። ድህነት ፈርቶ ከሆነ አይቻልም። ከዚ ውጪ በቂ ምክንያት ካለ እናት ከታመመች በጊዜያዊነት ከሆነ የጤና ባለሙያ አማክሮ የተዳረጋ አድርጋ ተስማምቶ ማድረግ ይቻላል። ያለኒካህ የተወለደ ልጅ እንዴት ነው የሚጠራው? በአሁኑ ሰዓት እየተደረገ ያለው እንደ ሐላል አባት ተደርጎ በአባቱ ነው ብሎ ይጠሩታል፣ አባቱ ነው ብሎ ይጠሩታል፣ አብሮ ያድጋል፣ ይኖራል፣ ይዳራል። እንዴት ይታያል? ያወርሱታል፣ ውርስም ያወርሱታል። ከኒካህ በፊት የተረገዘ ልጅ ሳይወለድ ኒካህ አስረው ይኖራሉ። ሲወልድም እና አክሬ ረዥም ሀሳቡ ያሳቡ መልእክቷ አንድ ብቻ የሆነ ጥያቄ ነው። አኩል ይሄ የዘመናችን እጅግ በጣም የተስፋፋ ያለ የሚያሳዝን የአላህን በላ ዓመጣ የሚችል ጥፋት ስህተት ውጤት በተደጋጋሚ በርካታ አባቶች የዲን የሚጨነቁ ሰዎች በግልሉ መጥቷ አናግረውኛል። በዚህ ዙሪያ መስነ ኹጥባ የሚደረገው ያ ብዙ ጊዜ ኒካህ ስር ሄደን ለሽምግልና ሄደን እነሱ ተስማምተው ጨርሰዋል። በፍቅር ሁለት ዓመት ተሳልፈዋል፣ ሶስት ዓመት ተሳልፈዋል ይሉን አለ በኢስላም እንዲህ ነገር አለ ይላሉ። ብዙ አባቶች ፈትዋም የሚጠይቁ ሰዎችን በየጊዜው ከምንሰማቸው ነገሮች አንዱ ይሄን ለተዳር ተጫሰን ነበረ ግን ከኒካህ በፊት ተሳሳተን ይላል። አንዳንዶች ደግሞ ከሀቲማቸው ሲበላሽ ሰርጉ እሑድ ሆኖ ጁማ እቃ ሊገዙ አብረው ይወጣሉ። ሶስተኛ ሰው ሸይጣን ይሆናል። ሁለት ቀን ሲቀራቸው፣ አንድ ቀን ሲቀራቸው ይነጀሳል እስላ አሰላም አንዳንድ ደዩት የሆነ አባት አለ፣ ልጁን ከጮኛ ዋጋ የፈለግሽበት ሂጂ ብሎ ይፈቅዳል። ደግነት ይመስላቸዋል፣ ስልጣኔ ይመስላቸው ፋራነት ይሄን ሞኝነት ይሄን መሰልጠን ሳይሆን መሰይጠን ነው። ይህ ከኒካህ በፊት ግንኙነት ሐራም ነው፣ ዚና ነው፣ ምንም ለውጥ የለ። ከኒካህ በፊት ከጮኛ ጋር ግንኙነት ማድረግ ዚና ነው፣ ምንም ለውጥ የለ። ኒካሁ ሲታሰር ብቻ ነው ዚናነቱ የሚቀሩ። ስለዚህ አባቶች አል ሊፈሩ እናቶች አላህን ሊፈሩ ወጣቶችም አላህን ሊፈሩ ይገባል። ዝሙት ነውሩ ነው ውርደትም፣ ጽያፍ፣ ተግባር ቆሻሻ ተግባር ከሩቁር ይርቁት ይገባል። በተለይ ወደ ትዳር ሚገባ ሰው የትዳር ግንኙነቱን በሐራም ሊጀምረው አይገባም። ከዛ በኋላ እንዴት ደስተኛ ሆኖ ይኖራል? ሙእሚን ሐራም ግንኙነት ላይ የተጀመረ ትዳር ውስጥ ገብቶ ወንጀሉ የመጣ እሱ ላይ በጠብቶ አላህን አይፈራም። ሌሎች ወንጀሎች እንደው ዝሙት አንፃር ሲታዩ አጥራቸው ቀለል ያለ ነው ሊባል ይችላል። በድንገት ሊደረጉ ይችላል። ዝሙት እኮ ብዙ አጥሮች ተሰብሮ የሚደረግ አፈአሚኑ መክረላህ ወላ ያእመኑ يأمن مكر الله إلا القوم الخاسرون ዝሙት ብዙ በር አለው። በድንገት አይሆንም። ያን ሁሉ በር ሰባብሮ የሚሄድ ሰው፣ የዝሙት ጭቃ ውስጥ የሚገባ ሰው አላህ እዛው ጽጥ ሊያደርገኝ ይችላል ብሎ እንዴት አይፈራም? አሁን እየተጠየቀ ያለው ስለ ልጁ ነው፣ ነገር ግን መሰረቱ መጀመሪያ መስተካከል አለበት የዝሙትን ሐራምነት። ቆሻሻነት፣ አጸያፊነት ካወቀን ይሄ ነገር ይቀረፋል። ዝሙት የሚለውን ያልተረዱ ሰዎች እንዳሉ ነው አሕዋሎች የሚያሳዩት። ዝሙት አስገድዶ መድፈር ብቻ ነው፣ ተደብቆ መስራት ብቻ ነው ብለው ነው የሚያስተውሉ ኒካህ ሳይታሰር የሚደረግ ነው የሚነሱ ሁሉ። ዝሙት ብልግና ነው፣ ሙሚን ከዚህ መራቅ አለበት። ያለ ኒካህ የተወለደ ልጅ በአባቱ አይጠራም፣ በእናቱ ነው የሚጠራ። ትንሽ እሱን ሞራል ለመጠበቅ ካስፈለገም በእናቱ አባት ጥረው ይብኑ አብደላህ ብለው እንጂ በሐራም

የሚከፈለው ካንተው ቤት ነው። ሰው ቤት ሄዶ በአንድ ሺህ ብር ዝሙት የሠራ እሱ ቤት ውስጥ በሀያ አምስት ሳንቲም ዝሙት ይሠራል። የሰው ቤት ሲያንኳኳ እኮ እሱ ቤት ይበረገዳል። ተቆል እዛ ይሄ ትክክለኛ ያልሆነ ዝምድና ነው። የዝሙት ልጅ ግንኙነቱ ከእናቱና ከእናቱ የሰዎች ጋር ብቻ ነው። በአባት በኩል ምንም አይነት ግንኙነት አይኖርም። ይሄን በይፋ ልንመካከርበት፣ ልናስቆሙ፣ ልጆቻችንን ልንጠብቅ ይገባል።